ሪልስቴት ናችሁ። ዛሬ ከተማችን ውስጥ አለ ከሚባሉት ሪል ስቴቶች አንዱ የሆነውን ደማሆፕ ሪል ስቴት ባለ ሶስት መኝታ ቤት ክፍላቸውን ሲግናል ላይ የሚገኘውን እናያለን። ይህ ህንጻ ጥንቅቅ ብሎ ያለቀና ኦሬዲ ኑሮ የተጀመረበት ህንጻ ሲሆን ጥቂት ቤቶች ብቻ ናቸው ለሽያጭ የቀሩት። ባለ ሁለት እና ባለ ሶስት መኝታ ቤቶች ብቻ ነው እዚህ ህንጻ ላይ ያሉት። ባለ 3 መኝታውን 290 ካሬ ላሳያችሁ ተከተሉ። የሰራተኛ ክፍሉ የሚገኘው ውጪ ነው። ላሳያችሁ ተከተሉ። የሰራተኛ ክፍል ከነመታጠቢያው ሻወር፣ ሽንት ቤት እንዲሁም እጅ መታጠቢያ ያለው ውጭ ነው ያለው ከቤቱ ማለት ነው። ዋናው ቤት ደግሞ ይህንን ይመስላል። ከውጭ ጀምሮ ስጀምርላችሁ ይሄ ቤት በሩ ሜድን ኢታሊ ነው። ውስጡ ብረት ነው። ምንም አይነት እሳት እንዲሁም ደግሞ ቶሎ በቀላሉ የመሰበር ነገር የሚደርስበት አይደለም። ሁለት መቆለፊያ ያለው ሰባት ነው ሎኩ እንደምታዩት ሜድ ኢን ኢታሊ ነው ማለት ነው። ሶ ማንኛውም እንግዳ ቢመጣባችሁ በዚህ በኩል አይታችሁ ማስገባት ትችላላችሁ። ይሄ ሜድ ኢን ኢታሊ ስለሆነ በቀላሉ የሚሰበር አይደለም። ወደ ዋናው ክፍል ስንገባ ሊቪንግ እና ዳይኒንጉ በኮሪደር በኩል ገብተን የመጀመሪያ የምናገኘው ኪችኑ ነው። ኪችኑ እንደምታዩት ኦፕን ኪችን ነው። ልክ በዚህ እዚ ጋር የምታዩት ስታንዳርድ መሰረት ነው የምንሰጣቸው ከኦቨን እና ፍሪጆቹ ውጪ ማለት ነው። እዚህ ጋር ሜካኒካል ሳከር አለን። እዚህ ህንጻ ላይ የከርሰ ምድር ውሃ ነው የምንጠቀመው። ምንም አይነት የውሃ መቆራረጥ የለም ማለት ነው። ስለዚህ እንደምታዩት ይሄንን በመሰሉ ኢምፖርተድ ማቴሪያል ኪችናችሁ እንደዚህ ያማረና የተዋበ ነው ማለት ነው። እዚህ ጋርም ቁርሳችሁን ለመብላት ወንበሮችን ማድረግ ትችላላችሁ። በምትፈልጉት መልኩ ዲዛይን ማድረግ ትችላላችሁ ማለት ነው። ወደ ዋናው ደግሞ ሲሄድ ይሄ ዳይኒንግ ኤሪያችን ነው። እንደምታዩት በጣም ኮዚ የሆነ ደስ የሚል ሉክ ያለው ነው። እናንተም በምትፈልጉት አይነት እቃ ምርጫ ማድረግ ትችላላችሁ ማለት ነው። ሳሎኑ እንደምታዩት ይህንን ይመስላል። በጣም ቆንጆ ብርሃን የሚያገኝ ቤት ነው ይሄ ቤት። እዚህ ጋም ሰፊ የሆነ ለቴሌቪዥን ለማየት የሚሆን ቦርድ የተሰራለት ነው። እንዲሁም ደግሞ ሳሎኑንና መኝታ ክፍሉን የሚያገናኘው ሰፊ ባልከኒ ያለን ማለት ነው። ወደ ዘጠኝ ካሬ የሚሆን ባልከኒ ያለን ከመኝታ ቤቱ አሳያቸዋለሁ ማለት ነው። ይህንን ባልከኒ እንደምታዩት ሲሊንግ ሀይቱ በጣም ከፍ ያለ ነው። መብራቶቹ ደግሞ ለየት ያሉ መሆናቸው እንዲሁም የተለያየ ቦታ ላይ መቀመጣቸው ቤቱን እንዲያምሩ አድርገውታል። በተጨማሪ ደግሞ እዚህ ጋር ስሞክ ዲቴክተር አለን ማለት ነው። ወደ መኝታ ቤቶቹ ስንሄድ ደግሞ መኝታ ቤቶቹ ሙሉ ለሙሉ ከሳሎኑ ተገንጥለው ያሉ ስለሆኑ ለብቻ ስለሆኑ ምንም አይነት ኢንተራፕት የሚያደርጋችሁ ነገር የለም ማለት ነው። ከልጆች መኝታ ክፍል እንጀምርላችሁ። የልጆች መኝታ ክፍል ይህንን ይመስላል። በጣም ሰፊ ነው። ከዚህ በላይ አልጋዎቹን መዘርጋት ይችላል። እንዲሁም ደግሞ እዚህ ጋር የራሳቸው የሆነ ክሎዜት ገጥመን ነው የምንሰጣችሁ። እዛ በኩል ደግሞ መስኮት ይኖረናል ማለት ነው ለዚህኛው መኝታ ቤትና ለአንደኛው መኝታ ቤት ደግሞ ኮመን ባዝሩም እዚህ ጋር ይኖረናል። እዚህ ጋር የእጅ መታጠቢያ አለን። ይሄ ላውንድሪ ስፔስ ነው። ከዛ ደግሞ እዚህ ሌላ ባዝሩም አለን ማለት ነው። ሻወር፣ ሽንት ቤት እንዲሁም እጅ መታጠቢያ ያለው የውስጥ ማቴሪያሎቹም እንደምታያቸው በሮቹ በጣም የሚያማምሩ ኳሊቲ የሆኑ የውጭ ማቴሪያል ናቸው። እንዳለ ኢምፖርትድ ናቸው። እንዳለ የተጠቀምናቸው ፊኒሽንግ ማቴሪያሎቻችን ኢምፖርትድ ናቸው ማለት ነው። ወደ ሁለተኛው መኝታ ቤት ስገባ፣ ይሄ መኝታ ቤት ደግሞ ይሄንን ይመስላል። ንፋስ መውሰጃ የምትሆን አነስ ያለች ባልካንኢ ያለችው የራሱ ይህም በተመሳሳይ መልኩ እንደምታዩት ሰፋ ያለ ስፔስ አለው። ክሎዜቱ ይሄንን ይመስላል። እጅግ በጣም ወደሚያምረው እና ሰፊ ወደ ሆነው ማስተር ቤድሩማችን ስንገባ ደግሞ ይህንን ይመስላል። ተከተሉ። እንደምታዩት ክሎዜቱ ይህንን ይመስላል። ከጫፍ እስከ ጫፍ ነው ያለው። ከየቤቱ ውበት ጋር ከለሩ ቆንጆ ስለሆነ ጥሩ ውበት ሰጥቶታል። ሶ ይሄንን ይመስላል። ሰፋ ያለ ማስተር ቤድሩም ነው ያለን ማለት ነው። እዚህ ደግሞ ማስተር ባዙ ይሄንን ይመስላል። እንደምታዩት የተጠቀምናቸው ማቴሪያሎች ሁሉም ቤቶች ላይ ተመሳሳይ ናቸው። ወደፊትም የምንገጥሟቸው ማቴሪያሎች ተመሳሳይ ናቸው ማለት ነው ላላለቁትም ቤቶች ሌላ ማሳያችሁ ነገር ደግሞ ባልከኒው እና ሼር የሚያደርገውን የመኝታ ቤት እና የሳሎን ባልከኒ ሼር የሚያደርገውን ላሳያችሁ። ሰው ቤቶቹ ይሄንን ይመስላሉ። ይሄ ያሳየኋችሁ 290 ካሬ ባለ ሶስት መኝታ ነው። ቤዝመንቱ ሶስት ቤዝመንት አለን። ብራንድ ፕላስ 21 የሆነ ህንፃ ነው ይሄ ህንፃ። ወደ ባልከኒ የሄድን ሌላው ኢንፎርሜሽን ልንገራችሁ እንደምታዩት እዚህ ጋር ቡና ማፍያ የሚሆን፣ መጽሐፍ ማንበቢያ የሚሆን ጥሩ እይታ የምታገኙበት ለማሰብ የሚሆን ሰፋ ያለ ማንም ሰው የማያያችሁ ቦታ የራሳችሁ የሆነ ባልከን ያላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ቆንጆ ንፋስ የወሰዳችሁ፣ መክሰስም ቢሆን ቁርሳችሁንም ቢሆን እዚህ ጋር መመገብ ትችላላችሁ። ፋሚሊ ታይም እዚህ ማሳለፍ ትችላላችሁ ማለት ነው። እዚህ ላይ ሌላ ተጨማሪ የምነግራችሁ ነገር ይህ ህንፃ በጣም ጥቂት ጥቂት ቤቶች ብቻ ናቸው የቀሩት። 209፣ 237፣ 260ና 290 ካሬዎችን የያዘ ነው። ባለሁለትና ባለ3 መኝታ ማለት ነው። ግራውንድ ፕላስ ሀያ አንድ ነው። ሶስት ቤዝመንት አለው። ቤዝመንቱ ሙሉ ለሙሉ ፓርኪንግ እና የኤሌክትሪክ መኪና ቻርጅንግ ስቴሽን ያለው ነው። ከዛ በተጨማሪ ደግሞ ጂም እና ስፓ አለው። እንዲሁም ደግሞ አንድ ሺ ካሬ ላይ ያረፈ ሰፊት የራስ አለው። ስለዚህ በወለል አራት ቤቶችን እና ሶስት ሊፍቶችን የያዘ ህንፃ ነው። ሰፊ ኮሪደር ያለው ነው። ሰፊ መተላለፊያ ያለው ህንፃ ነው። ኦሬዲ አሁን ኑሮ የተጀመረበት ህንፃ ነው። ከታች ደግሞ ካፌዎች፣ ብትፈልጉ ፈርኒቸር ቤቶች የምትፈልጓቸውን አይነት አማራጮች ማግኘት የምትችሉበት ህንፃ ነው ማለት ነው። ስለዚህ እዚህ ህንፃ ላይ ካሽ በመክፈል እንዲሁም ደግሞ 50 ፐርሰንት ክፍያ በመክፈል ቀሪውን በአንድ አመት ተኩል መክፈል ትችላላችሁ፣ ወይም መግዛት ትችላላችሁ ማለት ነው። የግል ካርታ አላቸው። ለእያንዳንዱ ቤት የሆነ የራሱ ካርታ አላቸው ማለት ነው። ስለዚህ ይህን ቤት ማግኘት መግዛት የምትፈልጉ ሰዎች እንዲሁም ደግሞ ከዚህ ሌላ ተጨማሪ አዳዲስ ሳይቶች ስላሉን ቦሌ መድኃኒአለም ኤድና ሞል አካባቢ እንዲሁም ደግሞ ቦሌ 24 አደይ አበባ ስታዲየም ጀርባ አፓርትመንትና ሱቆችን እየሸጠን ስለሆነ ከታች በምናስቀምጥላችሁ ስልክ ቁጥሮች እየደወላችሁ ሳይት ኢንፎርሜሽን ማግኘት ትችላላችሁ። በዋትሳፕም በቴሌግራምም እንዲሁም ደግሞ ቀጥታ በመደወል ማግኘት ትችላላችሁ ማለት ነው። እኔ መቅደላይት ነበርኩኝ። ስላያት ስለተከታተላችሁ አመሰግናለሁ። እንደዚህ አይነት ተጨማሪ ኢንፎርሜሽን እና አዲስ አበባ ላይ ኢንቨስት ማድረግ የምትፈልጉ ሰዎች ተጨማሪ ኢንፎርሜሽን እንዲኖራችሁ ከፈለጋችሁ ከታች በምን ይሄንን ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቀጣይ ቪዲዮችን ያገኙ እና አመሰግናለሁ። ባይ